አባታችን የሁላችንም አባት የሆኑት አሊሙ መካሪያችን ዛሂዱ ሃጂ ሙፍቲ ኡመር አለፉ። ማለፋቸው ጤነኛ አእምሮ ያለውን ሰው በሙሉ አስደንግጧል። ጤነኛ አእምሮ ያለውን ሰው በሙሉ አሳዝኗል። ምክንያቱም ልናጣቸው አንፈልግም። ምክራቸውን ነው አብረን ያጣ ነው፣ ዒልማቸውን ነው አብረን ያጣ ነው፣ አባትነታቸውን ነው። መጠጊያችን ነበሩ፣ መካሪያችን ነበሩ፣ አስታራቂያችን ነበሩ። እሳቸውን ነው ያጣ ነው። ኢቨን ሙስሊሙን ተውትና ክርስቲያኖች ስቅስቅ ብለው አልቅሰዋል ምክንያቱም ለነሱም ጥላ ነበሩ። ሙፍቲ ማለት ነው ለነሱም ጥላ ነበሩ። ለሁላችንም ጥላ ነበሩ። ሙፍቲ ያገር ዋርካ ነበሩ፣ ያገር ምልክት ነበሩ። ሰዎች ገና ሙፍቲን ሲያዩ ሙፍቲ ከኢትዮጵያ ኢትዮጵያዊ እንደሆኑ ያውቃሉ። አለባበሳቸውን አይተው፣ ጋቢያቸውን አይተው፣ ጥምጣማቸውን አይተው፣ ሃይባቸውን አይተው ውጭ ሰው እንኳን ቢሆን ማለት ነው ከኢትዮጵያ ነው የመጡት ብሎ የኢትዮጵያ ፊገር የሀገራችን ፊገር ነበሩ። አያችሁ እነዚህን ሰው በማጣታችን እያዘንን ሐዘናችን ከልባችን ሳይወጣ ገና ወደ ማረፊያቸው ወደ መቃብር ቦታቸው ሳይደርሱ ገና ሳይሰተሩ ገና ሳይቀበሩ ሶሻል ሚዲያ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ፣ ቲክቶክ ላይ፣ ዩትዩብ ላይ እንኳን ሄዱልን፣ እንኳን ሞቱልን፣ እንኳን ጠፉልን፣ የዘመናት ዱዓችን ሰመረ የሚሉ ሰዎችን አይተናል። እነዚህ ሰዎች ትላልቆችም በድሜም አሉበት፣ ወጣቶችም ህጻናቶችም አሉበት፣ ሴቶችም ወንዶችም አሉበት። ይህ አመለካከት አብዛኞቻችሁን አስደንግጧችኋል። እንዴት ሙፍቲን እንደዚህ ይላሉ ብላችሁ ብዙዎቻችሁ ደንግጣችኋል። ሰው እነዚህን ቪዲዮዎች ተመልከቷቸው። ለዚህ ጠማማ ሼክ ተብዬው ዑመር ገነቴ ላገለገለን፣ አልሐምዱሊላህ፣ ወላ እርታሕና በመሞቱም እኔ ሀቂቀ ደስተኛ ነኝ። አልሐምዱሊላህ አለዚ አራሃ ሏሁ ሚንሁል ዒባድ ወል ቢላድ። ሞ እንደ ሀገራችን እንደው እንደዚህ እንደ ሰውዬ ፊትናን የረጨና ለአህሉ ሱና መርዝ የሆነ ሰው

እንዴት አባቱ ደስ የሚል ቀን ነው በእናታችሁ? አሁን ይህ አመለካከት ኢትዮጵያ ውስጥ የሚጎለብት ከሆነ የሚያድግ ከሆነ እጅግ በጣም ለሀገራችን አደጋ ነው። ምን አይነት ፋብሪካ ቢያመርታቸው ቢፈለፈላቸው ነው የተደሰቱት? የብዙዎቻችሁ ጥያቄ ነው። ትልቁ ፋብሪካ ምንም አይደለም የሚቀሯቸው ኪታቦች ናቸው። በየመስጅዱ የሚማሯቸው ኪታቦች ናቸው። እነዚህ ኪታቦች ከየመስጅዱ መለቀምና መጥፋት አለባቸው የህፃናቶችን አእምሮ እያበላሹ ነው በሚል ትላልቅ መሻይኮቻችን በስፋት ተዋግተውታል። በጣም ለፍተዋል። በጣም ጥረዋል። አሁንም እነዚህ ኪታቦች በየመስጅዱ እስከተቀሩ ድረስ ሰዎች እስካዳመጧቸው ድረስ ነገ ከነገ ወዲያ ሰዎች እነዚህ ወጣቶች እየበዙ እየተስፋፉ ጉልበት እያገኙ በኢኮኖሚ እየጠነከሩ ውጭ ላይ ሶሪያ ላይ ሊቢያ ላይ እና ሌሎች ሀገሮች ላይ እንዳየነው ነው አይነት መበጣበጥና ረብሻ ሀገራችንም ላይ ሊከሰት ይችላል። ይሄ እኮ ግልጽ ነው። ስላለቀሱ አይደለም። ይህንን ኪታብ የሚደግፉ ይህንን ኪታብ በየመስጅዱ የሚያሰራጩ ፕሪንት እያደረጉ የሚያድሉ ሰዎች አሉ፣ ሀታ የሼኻችን መቃብር ላይ እየተገኙ ሰዎች እነዚህ ሚዲያ ላይ እየተናገሩት ልባቸው ውስጥ የቋጠሩትን ይፋ አወጡት እንጂ ግልጽ አወጡት እንጂ በልባቸው ቋጥረው አስመስለው ቁጭ ብለው እምባ እያዘነቡ ያሉ እኮ ስንቶች አሉ

አልহামዱሊላህ ትልቅ ሽርክ ሰዎች ሄዱልን እኮ ተብሏል ይሄ ደግሞ ለምን የተባለው በየመስጂዱ እነ ከሹሹ ባተን እነ እሱሉ ሰላሳ እነ እና ሌሎችንም ኪታቦች ስለሚማሩ ነው እነዚህ ኪታቦች ደግሞ ሲገለጡ የሚያስተምሩት የሚሰብኩት ስለምንድነው እነዚህ ትላልቅ የኢትዮጵያ የዓለም ዋርካዎችን በገታም ሂዱ ሄዱ በጫሊም ሂዱ በጀማ ንጉስም ሄዱ በአናም በዳናም ሂዱ? የትኛውም ሐሪማ ላይ ሂዱ። እነዚህ መሻይኾች፣ እነዚህ ሐሪማዎች የሽርክ መናኸሪያ ናቸው፣ የቢድዓ መናኸሪያ ናቸው፣ ሙርተዶች ናቸው። ሙርተድ የሆነ ሰው ደግሞ ሸሃዳ ይዞ ወደ እስልምና ካልተመለሰ በስተቀር ሕክሙ፣ የሸሪዓዊ ሕክሙ ሞት ነው፣ መገደል ነው እያሉ እኮ የሚያስተምሩ ኪታቦች ናቸው። የሚፈልጉት እነሱ ብቻ እዚች ምድር ላይ መኖር ነው። ሶ ይሄን ሁሉ እንዲያደርጉ ያደረጋቸው ምንም አይነት ምስጥር የለም። ረዥም ዓመት እንደ ጮህ ነው እንደተናገር ነው ትክክለኛ የሙጀሲም ወይንም የሙሸቢህ ወይንም የውሃቢ አመለካከት ስላላቸው ነው እንጂ መሸይኾችን የሚያከብር ከነዚህ ኪታቦች ከነዚህ አመለካከቶች ንጹህ የሆነ ሰው እወዳለሁ የሚል ሸኾቻችንን እንደዚህ አይነት ሰው እንዲቻ አይነት ቃል በፍጹም አሰሙበት። እንደ ሀገር ሁላችንም ይሆን እጅ ማስገባት አለብን። ይህንን አመለካከትና እንቅስቃሴ ማስቆም አለብን። እነዚህ ሰዎች አጋጣሚውን ቢያገኙ ከእሳቸውን ከማስወገድ እሳቸውን ከመግደል ይታቀባሉ ብላችሁ ታስባላችሁ? ይህን ያክል የተደሰቱ ሰዎች እንኳን ሞቱልን ያሉ ሰዎች የሆነ ነገር ነው የቀለላቸው። ለምሳሌ እዚህ ደሴ ላይ እነ ሼክ ኑሩ ተገለው ነው እኮ የሞቱት አይደለም፣ ይሄ አመለካከት ያላቸው ሰዎች በአቂዳቸው በእምነታቸው ምክንያት ማለት ነው ገለዋቸው እነሱ ብቻ አይደሉም። ትላልቅ ዑለማዎች እነ ሼክ አብዱ ዘይን ሲያወሩ ሲናገሩ ሁላችንም ሰምተናል። ኢትዮጵያ ምድር ላይ መቃብር ተቃጥሏል፣ ዶሪህ እየተባለ የሽርክ ቦታ ነው እየተባለ የብዙ መሻይኾች መቃብር ተቃጥሏል፣ ተቆፍሮ ጀናዛቸው እንዲወጣ ተደርጓል። ይሄ ሁሉ የተደረገው ለምንድን ነው? መውሊድን ስለሚያከብሩ አላህ ካለ ቦታ ካለ አቅጣጫ ያለ ነው ስለሚሉ እስቲጋሳና ተወሱል ስለሚያደርጉ የምታመልኩት መቃብር ነው የተባለ ነው፣ ይሄ ሁላ ነገር የደረሰባቸው። ሀታ ሼኻችንም በመቃብሩ ጉዳይ ሰፊ ነገር አወራለሁ፣ እመጣበታለሁ። ሼኻችንም እነሱ የፈለጉት ቦታ ላይ እንዳይቀበሩ በጣም ብዙ ሲሯሯጡ ነበር። ይሄ የተደረገው ለምንድን ነው? ገና ለገናው የኢትዮጵያ ሙስሊም መቃብር ያመልካል ብለው ስለሚያስቡ ያ ሁላ እሳቸውን ለመቅበር የወጣው ሰው ቀብር አምላኪ ነው ብለው ስለፈረጁ ነው። አያችሁ ሙሉ ኡማውን ሙሉ ሙስሊሙን ነው በዚህ እምነት የሚፈርጁት። ይሄ ደግሞ ፋብሪካው እነዚህ ኪታቦች ስለሆኑ እነዚህ ከጀርባቸው ያሉ ሰዎች ስለሆኑ ነው እና በግልጽ እስከ ዛሬ የማያወጡትን የማይነግሩንን ነው ዛሬ በዚህ የነገሩን ማለት ነው። እኛ አንድ አንሆንም ስንለም የዓቂዳ ልዩነት ስላለን ነው። የእምነት ልዩነት አለን፣ በእኛና በእነሱ መካከል ሰፊ ልዩነት አለ። መጅሊሳችንን አናስረክብም ብለው ሙፍቲያን ሁላ መስዋዕትነት የከፈሉት እነዚህ ሰዎች ቦታ ካገኙ ማንንም እንደማይመሩ ስለሚያውቁ ነው። ሰው እያንዳንዱን ገጽ እያንዳንዱን ነገር እያወጣን ብናወራ እና ብንነጋገር ነገሮች ይፈታሉ ብዬ አስባለሁ። ሁላችንም ዝም አንበል ባካችሁ። እነዚህ ሰዎች ሸካችንን ለመናገርና ለመዝለፍ ድፍረቱን አግኝተው እንደ ትልቅ ነገር ሶሻል ሚዲያ ላይ ሲጮሁ፣ እኛ ለምንድን ነው ለእነዚህ ሰዎች ምላሽ ለመስጠት የምንፈራው? ወደ ኋላ የምንለው ነው። ለምንድን ነው አይ ዶንት ኖ። ሁሌም የማይገባኝና የማይመለስልኝ ጥያቄ ነው። ሶ ነገሩ ስሜታዊ የሚያደርግ ስለሆነ፣ ኢንፎርማል የሚያደርግ ስለሆነ በዚህ መንገድ ነው ለዚህ ጉዳይ ምላሽ የሰጠውት ማለት ነው። ሼር አድርጉት፣ ለብሶች አድርሱ። ልክ አይደለም፣ ይሄ ተጦሩፍ ነው። ሚዛናዊነት የጎደለው የራስን አመለካከት ለማንገስ የሚደረግ አካሄድ ነው። ይሄ ደግሞ ይህን የፈለፈለው ይህን የቀረጸው ደግሞ የነገርኳችሁ ኪታቦች ናቸው። ኪታቦቹ ይከፈቱ ይታዩ፣ በየመስጅዱ በየሰፈሩ በየኪታብ ቤቱ እየተሸጡ ነው። እዩዋቸው። ለሀገራችን አደጋ የሆኑ ለመሻይኮቻችን አደጋ የሆኑ ለአባት ለእናቶቻችን አደጋ የሆኑ እናት አባቶቻችን ቡና በማፍላታቸው ምክንያት ጀበኖቻቸውን ቡና የሚያፈሉበትን እየሰባበሩ ብዙ ታሪኮች አልፈዋል እኮ ይህንን ኪታብ አእምሯቸው ውስጥ ያስገቡ ሰዎች ማለት ነው የብዙ መሻይኮች ኪታቦች ሶልዋቶች ተቃጥለዋል እኮ መስጅዶች ተቃጥለዋል፣ መቃብሮች ተቃጥለዋል፣ አደለም ሰዎች መሸይሆች ተገድለዋል። ሶ ይህንን አመለካከት ሁላችንም ሳንፈራ እንዋጋው ለማለት ያክል ነው። አመሰግናለሁ።